ተመልካቾች ኢሬቻን በተመለከተ እንግዲህ ተጨማሪ መረጃዎችና ማብራሪያዎችን እናንተ ለማድረስ እዚህ ስቲዲዮ እንግዳ ጋብዘናል። እንግዳችን የኦሮሚያ ክልል የመንግስት ኮሙኒኬሽን ቢሮ ኃላፊ ኃይሉ አዱኛ ናቸው። ጥራችን አክብረው እዚህ ስቱዲዮ ስለተገኙ ከልብ እናመሰግናለን። አመሰግናለሁ። እናንተም ስለጋበዛችሁ። ኢሬቻ ደርሷል። በጋጌሰን ብለናል። በገወል እንገኘ ሬቺ ሬቻ ጃላላ ተኩማ አካኑ ገለቶማ መልካም እንግዲህ የጉሚ በለል በየወሩ የሚካሄድ ውይይት መድረክ ነው። ስለ ኢሬቻ ሌሎችም ጉዳዮች ላይ ምክክር ሲደረግ እንደነበረ እናስታውሳለን። ዛሬም አርባ አምስተኛው የጉሚ በለል መድረክ ነበረና በኢሬቻ ባህል ጥበቃ ውስጥ፣ በአከባበሩ እሴት ጥበቃ ውስጥ የጉሚ በለል መድረክ ምን ሚና ነበረው ከሚለው ጥያቄ እንነሳስቲ አመሰግናለሁ። እንግዲህ ጉሚ በለል በክልላዊ እንዲሁም አገራዊ አጀንዳዎች የክልሉን፣ የሀገርን፣ የመንግስትን ፖሊሲ ማዕከል በማድረግ ምሁራን የአጀንዳው ባለቤቱ ነው። እውቀታቸውን ተሞክሯቸውን የሚያስተላልፉበት ፕሮግራም ነው። በተለያዩ ወቅቶች ወቅታዊ ጉዳዮችንም በማካተት የምሁራዊ ውይይት ይደረጋል። በዛ እውቀት ችግር የሚደረግበት ተሞክሮዎችን የሚተላለፉበት ሀሳቦች የሚንሸራሽሩበት መድረክ እንደመሆኑ መጠን በዚህኛው ወር ደግሞ በአደባባይ ከሚከበሩ በዓላቱ ውስጥ አንዱ እሬቻ ስለሆነ የእሬቻ ትሩፋቶች ላይ ያተኮረ ውይይት ነው ሲደረግበት የነበረው። መነሻ ሀሳብ በምሁራን ቀርቦ ባለ ድርሻ አካላት ወጣቶች የሀገር ሽማግሌዎችን የተሳተፉበት እና እሬቻና የእሬቻ እሴቶችን እንዴት ለሀገር ግንባታ እንጠቀምበት በሚለው ዙሪያ ያጠነጠነ ህብረ ብሔራዊ ወንድማማችነትን እንዴት ሊገነባ ይችላል የሰላም የእርቅ እሴቶቹንስ እንዴት በላቁ ሁኔታዎች ልንጠቀምበት እንችላለን በሚል ዙሪያ ያጠነጠነ ነው። አዲሱ ትውልድም ደግሞ ቀደምት አባቶቻችን ለትውልዱ ያስተላለፉትን እንደዚህ አይነት ቱባ ባህሎችን ከማሳደግም ባለፈ ለኢኮኖሚ ትሩፋትም መጠቀም እንዴት በሚቻልበት ሁኔታ ላይ የመከረ ስለሆነ እነዚህ ሀሳቦችን የማንሸራሸር ህዝቡን ደግሞ የኢሬቻን ዘርፈ ብዙ ፋይዳዎቹን ተረድቶ ኢኮኖሚያዊ ጥቅሞችን ተረድቶ ወደ ኢኮኖሚ መቀየር እንዳለበት በዚህም ብቻም ሳይሆን የሀገራችንን መልካም ገጽታ ለመገንባት መጠቀም እንዴት እንደሚቻል ላይ በዚህ ዙሪያ ነበረ። የአርባ አምስተኛ የግሚ በለል የውይይት መድረክ የሚያጠነጥሩ በዚህ ዙሪያ ነበር ያጠነጠነ። ፋይዳዎቹን እናንሳ እስቲ፣ አቶ ኃይሉ፣ ምናልባት የገቢን ከማሳደግ አንጻር ያለውን ብንመለከት ደስ ይለኛል። በተለይ የሀገር ውስጥ ቱሪዝምን ጎብኚዎችን ከማነቃቃት አንጻር በዚህ በመዲናዋም እንደዚሁም በቢሾፍቱ በሚከበርበት ወቅት ላይ መላ ኢትዮጵያን እየታደሙበት ያለ አከባበር ስነ ስርዓትን እያየን ነው እና እንደው ከሀገሮች ቱሪዝም አንጻር የፈጠረው ለውጥ ምንድን ነው? ምን አይነት ገቢ ለውጥ መጥቷል? እንግዲህ ሬቻ የኦሮሞ ህዝብ ላለፈው ፈጣሪውን የሚመሰግንበት ለመጪው ደግሞ መልካሙን ሁሉ የሚመኝበት አንዱ ከገዳ ስርዓት የተቀዳው ተቋም ነው። ማለት ወስዶ ወስዶ ማየት ይቻላል። ሁለተኛ ደግሞ ከወቅቶች መፈራረጋ አዲሱ ዓመት ተሸኝቶ አሮጌ ዓመት ተሸኝቶ አዲሱ ዓመት የሚቀበልበትም ስራ ስለሆነ እነዚህ ስርዓቶች ሽግግር የራሳቸው የሆኑ እሴቶች አሉ። አንደኛ ሬቻ የአንድነት ምልክትም ነው ከኢኮኖሚ ትሩፋቱ ባሻገር ማለት ነው። የኦሮሞ ህዝብ ያለምንም የፖለቲካ አመለካከት ልዩነት፣ የሃይማኖት ልዩነት፣ ከጎሳ ልዩነት ባሻገር በአንድ ወጥቶ በአንድነቱ በዓሉን የሚያከብርበት ስለሆነ ህዝቡን ያስተሳስራል ማለት ነው። ከገዳ ስርዓት ከአፋን ኦሮሞ ቀጥሎ ኢሬቻ ህዝብን የሚያስተሳስር ስለሆነ የአንድነት ምልክት ነው። ይሄ ከሀገር ግንባታ አንጻር መውሰድን ብናየው ከፖለቲካ አመለካከት ከሃይማኖት ባሻገር ሰው አብሮ ቆሞ ሰው በመሆኑ ብቻ ደስታ የሚጋራበት በዓል ስለሆነ አንዱ የአንድነት ምልክት ተደርጎ ይወሰዳል። ሁለተኛ ደግሞ የወንድማማችነት ነው። ኢሬቻ ሲካሄድ ሰው በሃይማኖቱ፣ በብሄሩ፣ በቋንቋው፣ በጾታው፣ በእድሜው ልዩነት አይደረግበትም። ስለዚህ የወንድማማችነትን በዓል ነው ተደርጎ የሚወሰድ ስለሆነ ይሄ አገራዊ አንድነትን ከማጠናከር አንጻር ትልቅ ፋይዳ አለው ማለት ነው። ለዚህም ነው የተለያዩ ብሄር ብሄረሰቦች ከኦሮሞ ህዝብ ጋር በአንድ ቆሞ ደስታውን ተጋርቶ ወንድማማችነትን ህብረትን፣ አንድነትን የሚያጠናክሩት ማለት ነው። ስለዚህ ማህበረሰብን እንደ ማህበረሰብ ለመገንባት የሚጠቅም ነው። ሌላው ደግሞ እሬቻ እርቅ ነው፣ ሰላም ነው። አንድ ሰው ከራሱ ታርቆ ከዘመድ አዝማዱ ታርቆ ቂም በቀል አስወግዶ ነው ወደ እሬቻ የሚሄደው እና እነዚህ እሴቶች ደግሞ እጅግ አስፈላጊዎች ናቸው። ቂም በቀል ይቅር መባባል ላለፈው ሁሉ ይቅር ተባብሎ ለወደፊቱ ተስፋ ሰንቆ አብሮ መቆም በራሱ ትልቅ እሴት ነው ማለት ነው። ስለዚህ እነዚህ እሴቶች ሀገራዊ መግባባትን አንድነትን፣ ህብረ ብሔራዊ ወንድማማችነትን ለመገንባት ያላቸው ሚና ትልቅ ነው ማለት ነው። ስለዚህ እሴት ነው ማለት ነው። እሴቶቹን ለሀገር ግንባታ የምንጠቀምበት ከዛ ባሻገር ደግሞ በሚሊዮን የሚቆጠር ህዝብ ነው በኢሬቻ ላይ የሚሳተፈው ይሄ ሁሉ ሲንቀሳቀስ የራሱ የሆነ ኢኮኖሚ እንቅስቃሴ ጋር የሚገናኝም ስለሆነ አንደኛ የሀገር ውስጥ ቱሪዝምን ከማሳደግ አንጻር ያሉንን ጸጋዎችን፣ ያሉንን ባህሎችን፣ ያሉንን ውብ የሆኑ ለዓለም የምናሳይበት ራሳችንም ደግሞ ደምቀን የምንታይበት ስለሆነ የራሱ የሆነ ትሩፋቶች አሉት ማለት ነው። ኢኮኖሚ ያነቃቃል፣ የሀገር ውስጥ ቱሪዝምን ያነቃቃል። አንዱ ይሄ ነው። በሌላው የፋሽን ዲዛይኖች ኢትዮጵያ የራሷ የሆነ ባህል ቱባ የሆነ ባህል አሏት። በራሷ ውበት ናት ኢትዮጵያ በራሱ። ስለዚህ የስራ እድል ከመፍጠርም አኳያ የሀገር ባህል ልብስም ከማስተዋወቅ አኳያ የራሱ ትሩፋቶች አሉ። ስለዚህ ውበት ነው ማለት ነው። የውበት መገለጫ ነው። ደምቀን የምንታይበት ነው። ህብረ ብሔራዊነታችን የሚታይ ስለሆነ እሱ የራሱ የሆነ ትሩፋቶች አሉ። ሌላው ደግሞ ይሄን ውበታችን ያለንን ባህል ለማየት የሚመጡ ቱሪስቶች ደግሞ አሉ። ቱሪስቶቹ ሲመጡ አንደኛ ድንቅ ባህል ኢትዮጵያ እንዳላት ይገነዘባሉ። ባህሎቿን አቻችላ ልዩነቶችን አቻችላ ልዩነቶችን እንደ ውበት ይዛ ልዩነቶቹ ደግሞ ደምቆ እንዲታይ በማድረግ እንደዚህ አይነት ውብ አገር መሆኗን ለዓለም የምናስተዋውቅበት ራሳችን የምንሸጥበት፣ እሱን ወደኋላ እመጣበታለሁ፣ የሚታይበትም ስለሆነ በሌላ በኩል የውጭ ምንዛሬንም ለሀገራችን ያመጣል። መልካም ገጽታንም ለመገንባት ያስችለናል፣ ስለሆነ ዘርፈ ብዙ ጥቅሞች አሉ። እንግዲህ እነዚህ ቱባ ባህሎች አሉን። የሚሸጡ ባህሎችን ድንቅ የተፈጥሮ ውበቶችን የተጎናጸፈች አገር ናት ኢትዮጵያ። እነዚህን አልምቶ ከማስተዋወቅ አንጻር ቀደም ብሎ ስኬድበት የነበረው ቱሪዝምን እንደ አንድ የኢኮኖሚ ሴክተር ያለማየት ችግር በራሱ ችግር ነበረ ማለት ነው። ስለዚህ የለውጥ መንግስቱ የለውጥ መንግስት አምስት የኢኮኖሚ ሴክተሮችን ለይቶና እያለማቸው ካሉበት እና ትኩረት የተሰጣቸው አንዱ የቱሪዝም ሴክተሩ ነው። የቱሪዝም ሴክተሩን አንደኛ መንግስት ምቹ ሁኔታ ለግል ባለሀብቶች ገብቶ እንዲያለሙ ምቹ ሁኔታን ከመፍጠር አኳያ ሰርቶ እያሳየ ይገኛል። እነዚህ የመንግስት ጣልቃ ገብነት ወይ ደግሞ የመንግስት ኢንተርቬንሽን የሚለው ለግል ሴክተሩ ምቹ ሁኔታን ከመፍጠር አንጻር ስራዎች ብዙ እየተሰሩ ይገኛሉ ማለት ነው። የግሉ ሴክተር እንደ መንግስት በኃላፊነት ሰርቶ ያለውን ወጪውንና ገቢውን አመዛዝ ነውና፣ ራቅ ባለበት ቦታም ሂዶ የማልማቱን ውስን ስለሆነ መንግስት አልምቶ አሳይቶ ለፕራይቬት ሴክተሩ ቦታውን ለቆ የቱሪዝም ሴክተሩን ለማበረታታት እየሄደበት ያለበት ይገኛል ማለት ነው። ይሄ እንግዲህ የማልማቱም የማስተዋወቁም አብሮ መሄድ መቻል አለበት። አንደኛ የትኩረት መስክ መሆን መቻል አለበት። ከ2010 በኋላ የለውጥ መንግስት አንዱ የትኩረት አቅጣጫ ነው ተብሎ የተወሰደው የቱሪዝም ሴክተሩ ነው። እነዚህን የማልማትን፣ የቱሪስት መዳረሻዎችን የማልማት የማስተዋወቅ ስራዎች እየሰሩ ይገኛሉ። ከዛ በኋላ ያሉን ቱባ ባህሎችን እናስታውቃለን። ውበታችን የምናሳይበት ህብረ ብሔራዊ አንድነታችን ከማንኛውም በላይ ከዚህ የሚገኙ እሴቶችን ደግሞ ለአገር ግንባታ እንጠቀማለን። እሬቻም ብቻም ሳይሆን ከአገሪቷ ሁሉም ጫፍ ጫፍ ያሉትን እንደዚህ ህዝባዊ በዓላትን ማስተዋወቅ መሸጥ፣ ወደ ኢኮኖሚ መቀየርም አንዱ የትኩረት መስክ ስለሆነ ትሩፋቶቹ እየታዩ የመጡ ነው ማለት ነው። በሚሊዮን የሚቆጠር ህዝብ ነው የሚንቀሳቀሰው። የሚገኘውንም ገቢ በየደረጃው ሁሉንም ተደራሽ የሚያደርግም ስለሆነ ትኩረት ተሰጥቶ እየተሰራበት ይገኛል። ማስተዋወቁ ማልማቱም ተጠናክሮ የሚቀጥልበት ሁኔታ እየተፈጠረ ይገኛል ማለት ነው መልካም የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እዚህ ስቲዲዮ ተገኝተው እሬቻ አከባበሩን በተመለከተ ተጨማሪ ማብራሪያዊ ስለሰጡን ከልብን አመሰግነው እኔም ስለጋበዛችሁኝ እጅግ አርጌ አመሰግናለሁ መልካም የኢሬቻ በአል የኢሬቻ በአል እሴቱን ጠብቆ ባህላዊ ትውፊቱን ጠብቆ በሰላማዊ መንገድ እንዲከበር የኦሮሚያ ብሔራዊ ክልላዊ መንግስት አስፈላጊውን ዝግጅት አድርጓል። የአዲስ አበባ ከተማ አስተዳደር፣ እንዲሁም ሕዝብም እንግዶቹን ለመቀበል ዝግጅት አድርጎ ይገኛል። መልካም ኢሬቻ ለሁላችን እንዲሆን እመኛለሁ። እናመሰግናለን።